ምንም ይሄ ተገቢ አይደለም። ቤተሰቡ ሆነው ምናምን እያሉ ሁሉም ሰው ያሽከብጣል፣ መብታቸው። የፈለጉ ሰው ይዞም ሱም የራሳችሁ ጉዳይ። ባሏን አስለመዳት ባሏን አንዳንዶቹ ምክር ይሰጣሉ። አንዳንዶቹ ደግሞ የአብርሽ ዳይፌሮች የወንድ አምላክ ያላቸው እነዚህ ሻርሙጣዎች ሄደው እዛ

እን፣ ባለፈው ነግስትቆይ ባሏ ሌላ ሴት ጎትቶ ሲያመጣ ሄዶ ሲጎራረስ ምስ ምናምን ሲጋብዛት እሷን ቤት አስቀምጦ፣ ለምን እንደዚህ አልተናደዳችሁም? ምን አገባችሁ? እናንተን አልፈልግም ከዚህ በኋላ እንደውም ተገልበጡ። አንቺ ለምንድን ነው ግን እሷ እንደዚህ ምቀኝነት የሚበዛባት? በአላህ ወንድ ልጅ ሴት ልጅ በኋላ ጎትቶ ሲመጣ አያስቀናችሁ። ሴት ልጅ ወንድ ልጅ ይዛ ስትመጣ ወንድ ማዩን ምን ማዩን አላቅም እኔ ቢሎ ከተለቀቀ በኋላ ነው ማቀው። አሁን አሁን ማያፍቃሪ ስለ ሁሉም ነገር በኋላ አይደርስም ወይ? አንድ በአንድ ይጣላሉ። እንዴኔ ቤት ለዚህ ነው ቤተም ዘግቼ ይመጣሉ። እኔ ዘግቼ ቤተ ዘግቼ ይመጣው። ይኸውልሽ አንዱ ገብቶ። እስቲ ቆይ መጀመሪያ ቪዲዮን እንየው ዝም ብሎ በባዶ ሜዳ መጥፌ ማለት ነው። በቢዶ ወጥቼ ፊቴን ሸፍኜ መጨፈር ይችላሉ። ፈታ ልበልበት። ለምን እነሱ እኮ እናቴ ምንም ሰላሳ ወንድ ለምን አመጡም? ዶላር ነው የምቆጥሩት እኔ እዚህ ሽንት ቤታ፣ እናቴ እነሱ እየሸቀሉ ነው እናቴ፣ ጥብሳቸውን ቁርጣቸውን እየበሉ እናቴ። እናንተ ምን አቃጠላችሁ በስደት ቅርታናበል ቪዲዮ ከመጣ በኋላ ለሩታ የሚያስፈልግ ምክር ይሰጣል። ከዛ በኋላ እንደፈለጋ ይሆናል። አውቃ ነው። ኦኬ ያ ነውር ማለት ነው። ፍቅረኛ በዚህ ሰጥሩት ታየ እንድታመጣ የማን ማንም አይፈቅድላትም። ማንም ቢሆን ህልናዋ ራሱ አይፈቅድላትም። ማንም ነፍሰ ጡር ናት። በዛ ላይ እንደዚህ አይነት ነገር እሷ ማረግም አትችልም። የምታረግም አይደለችም። አሁንም ይሄ ልጅም የመጣው ለምክንያት ነው። ዝም ብላችሁ ማስቀበጥ ይከፍል አፍቃሪ እንደዛ ብሎ የሚያስብም እንኳን አንቺ የሚገርምሽ ሊንገርሽ ሊንገርሽ አሁን ማለት ነው እኔ ሞይ ታርግታቹ አዳምጡኛ፣ እንደ ማለት ነው። አሁን ሩታን እንደዚህ እንደዚህ ከፍቅረኛ ጋር መጣች የምትሉ ሰዎች ማለት ነው እንደናንተ አስተሳሰብ እንዳትቆጥሩ። ሩታን እንደናንተ ሻርሙጣ አይደለችም። ሩታን እንደናንተ ለክስክስ አይደለችም። ሩታን እንደናንተ አስተሳሰብ የጎደላት አይደለችም። እናንተ የምትሄዱት መንገድ ሩታ የምትሄድ ነው የምታስመስሉት። ስለዚህ እናንተ የምትሄዱትን መንገድ በሩታ ላይ እንዳታመጡሽ፣ አርፋችሁ ቁጭ በሉ። ብታመጣም በዛ ላይ ብታመጣም ደግሞ እውነት ፍቅረኛ ቢሆንም የሚቆጨኝ ነገር የለም። ምክንያቱም እሱም ባለፈው ጎትቶ ሲያመጣ፣ እናንተም እየሳቃችሁ ነበረ፣ ተደስታችሁ ነበረ። እኔም ምናለ አንድ ቀን ልደሰት? ምን በወጣኝ ልቃጠል? እኔ አይ ጉድ

እናንተን ደግሞ እዚህ ጋር ሜዳ ላይ መታችሁ ልንገራችሁ፣ እኝኝኝኝ ብላችሁ የምትፈርዱት ማለት ነው። ቪዲዮ ሲደርስ ቁጭ ብላችሁ በአንድ ልብ እዩት፣ ምን እንደሚያወሩ፣ ምን እንደ እንትን የሚሰማ ማለት ነው። በሷዋ ሲሆን ሁሉም ነገር ይገንባታል እንጂ እሱ ሲያመጣ ለሱ ጊዜ ጀግና አሁን እቺ ትጅ ፎቶ ለምግራ ምገበይ ምን መሰለ ጽጌ ቤት ሂዱና ይዩት፣ ዱባይ ሲሄዱ ማለት ነው። እኔ አሁን ቪዲዮ ሼር ተደርጎልኝ ነው ያየሁት። ዱባይ ሲሄዱ አብርሽ ወንድሜ ነው ብሎ ፎስቶ ነበረ። ይሄንን ልጅ ጽጌ ቤት ውስጥ አለ፣ ሂዱና ይዩት፣ ቲክቶክ ላይ ማለት ነው። እኔ ቤት እንሳደባለን ለትምህርት ነው ያመጣቸው፣ እንዲመክረው ነው ያመጣቸው። ምንም አልገባም ስላለው፣ ፈታ በሉበት እኛ ብቻ ፈታ በሉ እንታ አትጨናነቁ። ብቻ ዛህራ ቪዲዮ ጥሩ ቢሆን ደስ ይላል ነበር። ልጅቱ በአሁኑ ጊዜ መሰደዋ፣ እዛ ማን ነው ቁር ቤቱን ከፍቶ የሚለፈልፈው ማለት ነው። እንደዚ እንደዚ እንደዚ እንደዚህ እርጎዝናት ብሎ የሚለፈልፈው ማን ነው?